ከመጽሐፍ ቅዱስ አንድ ክፍል አነባለሁ። አቤቱ እንደ ቸርነት መጠን ማረን እንደ ምሕረትህም ብዛት መተላለፈን ደምስስ ከበደሌም ፈጽመህ እጠበኝ፣ ከኃጣቴም አንጸኝ። እኔ መተላለፍን አውቃለሁ ኃጣቴንም ኃጣቴም ሁል ጊዜ በፊት ነውና፣ አንተን ብቻ በደልው፣ በፊትም ክፋትን አደረጊው፣ በነገር ትጸድቅ ዘንድም በፍርድም ንጹሕ ትሆን ዘንድ። እናው በዓመፅ ተጸነሲው እናቴም በኃጣት ወለደችኝ። እናው እውነትንም ወደዴው እውነትንም ወደደ የማይታይ ስውር ጥበብን አስተውቀኝ። የተደበቀውን ስውር የሆነውን ሀጣት በተለያየው መንገድ የሰራነውን እግዚአብሔር ንጹሕ አድርገን የተደበቀውን የእሱን እውነት ደግሞ እግዚአብሔር ግልጽ አድርጎ ንገረን። ያልታይልን ብዙ ነገር አለ። እንደ በልጭ ልጭ ልጭ እየሆነብን ብዙ ጊዜ ደግሞም እንደዚህ አይነት እንደ ድም ላይት እየሆነ የምናገለግለው አገልግሎት በኢየሱስ ክርስቶስም ይብቃልን። ስር ነቀል ለውጥ አምጣልን። እግዚአብሔር በእውነቱ ይምረን፣ በእውነቱ ይትከልን፣ በእውነቱ ያራምድን፣ ወደ እውነት ይምረን። እውነት የት እንዳለች እንድናውቅ ይርደን። ሬሻ ክራባሻ ፕራዲያላባሻ ቡራባዲያ ብሬንዳላ ትሬዳላባሴ ፖራሼክ ሬላዲና ማሳ ባራባዲያ እኔ አሁን በከምባታ ዞን በዱራሜ ወይም በአምባርቾ ተራራ ላይ ሆኜ አንድ ጸሎት እጸልያለሁ። እግዚአብሔር ዳግም ይጠበን፣ የረከሰው ማነት የመድረክ ልምምድ ያደረግነውን ተለማምደን በመድረክ ላይ ስለ ተለማመድ ዝም ብለን ቆመን የምንወርደውን ስር ነቀለው ሳናገኝ የኖርነው ዘመናት ይብቃልን ድሎዲ አፖስኪ ለቫሻ ከእግዚአብሔር የተቀበልኩት መልእክት ምንድን ነው? ያልታጠበ ማንነት አለ። ባልታጠበ ማንነት መድረኩን የሚረግጡትን እግዚአብሔር እኔ ራሴ ይላል። ሰው ቆሞ መልእክት አለ ብሎ ቆሞ ሳይናገር በፊት መድረኩ እንዲይዝ አደርጋለሁ አለ። በመድረክ ላይ ጻጥ እላለሁ። ከዛሬ ጀምሮ ይህ መልእክት ስሙት። ራዳማ ሻኪ ላባስ ፓንታ ዲንታወስ ቬኒያ መድረኩን እየለቀቁ ይሄዳሉ። ብዙዎች አሁን መድረኩ ሞልቶ አለ ነው፣ ከመድረኩ እየለቀቁ በቃ አልደረስኩም እያሉ ምክናት እየፈጠሩ ይሄዳሉ። እግዚአብሔር ምስኪኖችን ምንም ተናግሮ አይችሉም እየተባሉትን ታው ታውቋሉ አልታወቁም እያሉ ሰዎች ጉስቃላ ናቸው በነዚህ ይናገራሉ ወይ ብሎ ተስፋ የሚቆርጡትን እግዚአብሔር ያስነሳል ዳርዳን ጉልበት የሌለውን ምንኛ ደካማውን ረዳይ እንደተባለው፣ ጉልበት የሌለውን የምረዳ አምላክ እግዚአብሔር ቀናተኛ ተበቃይ አምላክ ነው። በጠላቶች በቁጣ የምነሳ ጻድቅን ኃጢአተኛ ነው የማይል ኃጢአተኛውንም ጻድቅ ነው የማይል ነው። ለእግዚአብሔር በውጅብና በአውሎ ነፋስ ውስጥ መንገድ አለው ዳመናቱም የእግሩት ትቢያ ነው። ቤሴና ቀርሜሎስ ላልታሉ ከቃሉ ብዛት ተነሳለቶች ተሰነጣጠቁ ኮረብቶችም ቀለጡ። እግዚአብሔር ሲናገር የሚቋቀመው ነገር ምንድን ነው ይላል። ምንም ለም ስለዚህ እግዚአብሔር መልካም ነው። በመከራ ቀን መሸሸጋ ነው። በእርሱ የምታምኑትን ያውቃችኋል ይላል እግዚአብሔር። የሚያውቀው በእርሱ የምታምኑትን ነው። ስለዚህ በጥላቶች ላይ በቁጣ ይነሳል። ል ልምድ በልምድ ቆመው በልምድ የሚወርዱት አልተመቻቸኝም አልጋው ምቹ አይደለም፣ ለኑሮ ምቹ አይደለም፣ ለመቀመጥ ምቹ አይደለም እያሉ እያመራረጡ የምኖሩትን ከመድረክ ያባራል። ምስኪኖችን እንደዛው ተቀምጦ እግዚአብሔርን እንሰማለን ብሎ የተቀመጡት አሉ። በሰውን የሌሉት በእግዚአብሔር አይን ያሉት እንደ ዳዊት በምሽግ እያደጉ አሉ። እግዚአብሔር ያስነሳል። ራዳ ሻባ ራዳ ፊት ለፊት ቀደም ብለናል ያልነው እኛ ግን ክርስቶስ እየነቀፈ ስለሆነ ወደ አላ ስንሆን ጉባኤ ውስጥ ስንናገር ብዙ ነገር ላይ እየታችሁ የተቀመጡት እግዚአብሔር ሲናገራቸው ውስጥ በስውር የተቀመጡት አሉ፣ ያስነሳል። በእግዚአብሔር አይደ አለ እኛ አለን ባዮች እኛ ነን፣ ከእኛ ሌላ የለም። ፊታችንን ማን ቀድማ ፊተኛ ሆነን ያልነው ኃላኞች ስንሆን፣ ኃላ ተቀምጠዋል የተባሉት ፊተኞች ይሆናሉ። ክብር ለኢየሱስ ይሁን። ይህም መልክ ስሙ ሼር አድርጉ፣ ለሌሎችም አድርሱ።